በጣም አመሰግናለን። ስለገኘ ደስ ብሎኛል። እናንተም አክብራችሁ የዚህ ታሪካዊ አካል ለመሆን ስለመጣችሁ እጅግ አድርገን አመሰግናለን። በጣም በብዙ ስራዎች የምንወደው ከዛ ደግሞ ከረጅም ዓመት በኋላ በድጋሚ ተመልሶ የመጣው አርቲስት አለማየሁ ሂርጶ በብዙዎች ዘንድ ተጠባቂ ነው። በተለይ አሁን የሚካሄደው የሽር ኮንሰርት አብሮ ኮላብ የሚያደርጋቸው አርቲስቶች ራሳቸው በጣም አንጋፋ አርቲስቶች ናቸው እና እኛ እንደ ኦዲየንስ አመልካችም እንደ ኦዲንስ አንተ ደግሞ እንደ ልጅ ያለው ስሜት ምን ይመስላል? በጣም ደስ የሚል ነገር ነው። አስኪኖ አሌክስ እንግዲህ ከ19 አመት በኋላ ነው ለእናት ሀገሩ የበቃው ወደ ሴክተሩ የመመለሱ ነገር ትወዝ በቃ ብዙ ቲም አለ አሌክስ ው ብዙ ወዳጆች አሉት፣ ብዙ ተላላክ ሰዎች አሉት ከጀርባ እና ወደ ሴክተሩ ስናመጣው የእሱን ክብር በጠበቀ መልኩ አንጋፋ ነው እና ትላልቅ ደግሞ ስራዎችንም የሰራ ስለሆነ ከዚህ በፊት ኢቨን የአንጋፋ አርቲስቶችን በመስራት ነው የሚታወቀው፣ በጣም አሳምሮ እና ምርጥ አድርጎ በመስራት እና እሱን እሱ ነገር ስላለ አሌክስ የሚጠበቅበት ከፍታ አለ። ያንን ከፍታ ደግሞ ይዘን ለመሄድ ያደረግናቸው ብሬንስቶርሞች ንግግ ውይይቶች ነበሩ እና ጅ የተሳካ ነበረ። አሲሲ ሲንግሎች አውጥተዋል፣ ወደ አምስት ሲንግል አዳዲስ። የኢትዮጵያ እናቶች በዚህ አጋጣሚ እንግዲህ ሰብስክራይብ በማድረግ መሆን ትችላላችሁ። በቀጣይ የምንለቃችሁ ትላልቅ ስራዎች አሉ። ስለዚህ አንድ ሰው የሆነ ያህል አዳዲስ ስራ ከሰራ በኋላ ቀጣዩ እውነት ምንድን ነው የሚሆነው? ኮንሰርት ነው የሚሆነው። ከኮንሰርት በኋላ ምንድን ነው የሚሆነው? ደግሞ ወደ ክለብ፣ ወደ አገር መውጣት እነዚህ ነገሮች ነው አስስትራቴጂ የሚሄደው ማለት ነው። ስለዚህ እነዚህ ነዚህ ነገሮች ምርጥ በሆነ መንገድ ሰንሰለታዊ ወይም ተናቦት ባለው መንገድ ነው እያሳለጠን ያለ ነው። በተረፈ እኔ ደግሞ እንደ ልጅ እንደ ማናጀሩም ነኝ። ለሱ ያው ሴክተሩ ላይ ጥሩ አንቺ እምታገኛለች ጥሩ ትላልቅ ማስታወቂያዎችን፣ ትላልቅ ኢቨንቶችን፣ የቪቴል አክቲቪቲችን ኤምሲ በማድረግ በመስራት ስትራቴጂ በማውጣት ነው የምታውቀው እና ይሄኛው ውድድር ሲመጣ እንዴት ነው ለራስ ሲቆርሱ አያሳነሱም የሚለውን ነገር እንትን ለማድረግ ቁጭ ብለን አወራን፣ ስትራቴጂ አወጣን። የሱ ከለር አሁን ኤልያስ መልካ ነው ቴምፖ የእሱን ድባብ የሚያውቀውና ኤልያስ መልካን መንካት የሚችሉ ልጆች አሉ። በቃ መንካት ጥሩ፣ በነገሮች ላይ በጣም የሚገራርሙ ሰዓት የላሱ ልጆች አሉ ሴክተሩ ላይ። ከዛ እንደ ድል ሆኖ ደግሞ በቃ ደስ የሚሉ ልጆች አገኘን። የኢትዮጵያ እናቶች ተሰራ ከዛ መኖር ደስ ይላል። እንግዲህ አብዱኪያርን በዚህ አጋጣሚ ማመስገን ፈልጋለሁ። አብዱኪያር የጋራ ጓደኛ አላቸው ዑመር ማህመድ የሚባል ዑመር ማህመድ። አሌክስ በብዙ ሚዲያ ላይ አመስግኖታል። በቃ ቤት እስክትሰራ ብሎ የመኗር ቤት የሰጠው እሱ ነው ዑመር ማህመድ ነው። በዚህ አጋጣሚ ዑመር ለዘላለም እመር እንላለን። ከዛ እሱ ቤት መጣ እኔ ጋር ነው አለው። ይተዋወቃሉ ከ ጋር በቃ ወላሂ ይመጣለው አሌክስዬ ናፍቆኛል ምና ምናምን አለ። መጥቶ ተገናኙ። በቃ አብዱ ኪያር ታውቂያለሽ የአራዳ የአራዳ እንትን ነውና መጣ አየው። ወላሂ በቃ የሆነ ነገርማ አሰራለታለው ምናምን አለ። መኖር ደስ ይላለን ግጥምናውን ዜማ ሰርቶ የስቱዲዮ ከፍኖ እራሱ ገብቶ በድምፁ ተቀርጾ ይሄ የኔ ስጦታ ነው አለው። ይሄ በጋም በገንዘብ በጣም ብዙ የኢነርጂ የመስጠቱ ነገር በጣም ከገንዘብ ከምንም ነገር በላይ ነው። እነዛ ስራዎች ተሰሩ። አትመጭሞ መጣ፣ ረታኝ ረታኝ እነሱ እነሱ ወጡ። የሚገርም የተለያዩ ካታጎሪ ነው። ቅንብር ያደረግ ነው ምርጥ ሴክተሩ ያሉት ልጆች ከዛ ዩቱብ ላይ ደግሞ ወደ ዩቱብ መተናል እንግዲህ የራሱ ዩቱብ ላይ ነው የለቀቀው። እዛ ላይ ደግሞ የድሮ ስራዎችን እየለቀቅን ነው ሻላ እንግዲህ እንደ ልጅ ይህንን በሚገባ እየተወጣው ያለበት ሁኔታ ነው ያለው። እኛም እያየነው በጣም በደንብ ሊያገኝ የሚገባውን ኤክስፖዥሩን ከመስጠት አኳያ መልሶ ደግሞ ወደነበረበት ሰው እንደሚጠብቀው ከመስጠት አኳያ በጣም በርካታ ስራዎችን እየሰራ ነው። እና እኛም በጣም እናመሰግነን እንወዳለን። አርቲስት አለማየሁን እንደ አርቲስት ብዙቻችን እናውቀዋለን። ውጭ ላይ የሚታየው ማንነቱ አለ እንደው ቤት ውስጥ ያለው ለየት ያለ እኛው ማናውቀው አባትዬ በቃ እኔ አሁን ነፃ አርጎ ያሳደገኝ በጣም በቃ በነፃነት ጓደኛዬ ነው። እኔ በቃ መኔ እናቱ የምንደባበቀው ነገር የለም እድሜ ሲደርስ ምንም ነገር መክሮኝ ምናምን ገብሻል አይደለ? ይሄ የጓደኝነቱ ነገር ነው የሚመጣው። አርቲስት ትልቁ ጸጋው ደግሞ ይሄ ሂውመረስ ባህሪው ስላለ የማዘናት የማጫውቱ ምናምን ስላለ ቤት ውስጥ ቱዘ እንትን ነው የሚያደርግልን ማለት ነው ነፃ ስለሆነ እና ብዙ ጊዜ እንደውም አርቲስት በመ አሌክስ በመፎገር ነው የሚታወቀው። እኔም ከሱ ወጥቼ ጥሩ ፎጋሪ። አይ ዛሬ ጉዳዩ ሌላ ስለነት ያለ እና ከሱ የወሰድኩት ብዙ ነገር አለ። ጨዋታ ጨዋታ ማወቅ ምናምን፣ ትላልቆችን ማክበር አሁን ከሱ ነው የወሰድኩት፣ እንዴት እንደሚያከብር ሀገሩን በጣም ነው የሚወደው። ትልቁ የመጨረሻ ግቡ መሆን የመኘው ወታደር ነበር። እንደዚህ እንደዚህ ነገሮች አሉና ይሄ አቋሙ በቃ ምርጥ ያገር ፍቅር ያለው ለቤተሰቦቹ ደግሞ በቃ በጣም ሟች ነው አሌክስ። እና በዚህ አጋጣሚ አባትዬ እንኳንም መጣ፣ በመምጣት ነው የሁሉ ነገር የሆነው። እንኳንም መጣለን፣ እንወዳለን፣ እናከብርሃለን። እንግዲህ በስራው እንግዲህ በሱ ስራ አንዳንዴ ምን አለ መሰለሽ፣ ስራሽ መንግስትንም የሚጠቅም ይሆናል፣ ለሰዎች እንጀራ የምትከፍችበት ይሆናል። ገብሻላ። አሁን አንዳንዴ አርቲስቱ በቃ ይሄን ነገር ሊኖት ስለያደርገው ይችላል። ገብሻላ። የነሱ ሙዚቃ እነሱ ስላሉ ነው። ይሄ እውነት እውነት ተፈጠረ እና ዊዶንት ቀንድን ትልቅ ነገር ነው። ብዙ ሰዎች ስራ እንግዲህ በዚህ ኮንሰርት ወደ ሶስት ሺህ ሰው አለው በስራው ማለት ነውእና እነዚህ እነዚህ አካላቶች አሉ እንደምታያቸው ብራንዶች ቶኖቮይሳቸውን ይገልጹበታል እንዲህ ዓይነት ቦታ ላይና ትልቅ ነው የአርቲስቱ አርቲስቱ ለሀገራችን የሚያደርጉት ነገር በጣም ትልቅ ነገር ነው። በጣም ደስ ይላል። ያማረ እንደሚሆነው ባለሙሉ ተስፋ ነኝ። በተለያዩ ሚዲያዎች ላይ አርቲስት አለማየው ሂርጶ ለልጆቹ ልጆቹ በደንብ ይገልጻል። ስፔሻሊ ደግሞ አላዛር ስለአንተ በደንብ ባክቦን ሆነ እየሰራህ እንዳለ ሰምቻለሁ ወይ በደንብ ያውራልና ደስ ይላል። እና አባትና ልጅ ደግሞ ለህዝብ የምታረጉት የምታመጡት ነገር አውት ካሙ ሲታይ በጣም ቆንጆ እንደሚሆን ባለሙሉ ተስፋ ነኝ። በጊዜውም ደግሞ የአማረ ሽር ጉድ ያለ ሽር ጉድ ያለ ሚያዚያ 18 እንግዲህ በቅዳሜ በሚሊኒየም አዳራሽ እንዳትቀሩ። በሙዚቃ ስለ ፍቅር፣ ስለ አንድነት፣ ስለ ሰላም፣ ስለ አብሮነት ትዝታችንን አድሰን እንግዲህ ቀጣይ ሁነቶችን የምንነጋገር ይሆናል። እናንተ ማክበራችሁ ስለጠየቃችሁኝ ብስራት ብስራት ኤፍኤሞች እንወዳቸዋለን፣ እናከብራቸዋለን። ይህን ጉዳይ እንግዲህ አብስሩት ማለት እንወዳለን። አይደለም፣ መቅረት ማርፈድ ያስቆጫል። እንወዳቸዋለን። ይመቻችሁ።